ሰላም ጤና ይስጥልን። እንደምን አድራችኋል? ውድ የማሻ ኤፍ ኤም መቶ ሶስት ነጥብ ተከታታዮቻችን፣ የሰዓቱን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አርስተ ዜና በጤናው ዘርፍ የቅሬታ ምንጭ የሆኑ አገልግሎት አሰጣጥ ችግር ሊፈታ ይገባል ተባለ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሙስናን ለመከላከል በተደረገው ጥረት ባለፉት ዘጠኝ ወራት ከ ሰማንያ አምስት ሚሊዮን ብር በላይ የመንግስትና የህዝብ ሀብት ከምዝበራ ማዳን መቻሉ ተገለጸ። የኢትዮጵያ የማሰራራት ዘመን ጅማሮ በሆነው በዚህ ዓመት የህዝብ ምርትና ቅሬታ ያሉባቸው ዘርፎች እስከ ወዲያኛው በሚፈታ መንገድ ሪፎርም ማካሄድ ትኩረት ተሰጥቶ ተሰርቶበታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ከውጭ ስናስመጣቸው የነበሩ የሕክምና ግብዓቶችን በሀገር ውስጥ በማምረት ደረጃ አበረታች ጅማሮ አይተናል ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። የሚሉት ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ትግስት በሳብ ነኝ። በጤናው ዘርፍ የቅሬታ ምንጭ የሆነውን አገልግሎት አሰጣጥ ችግር ሊፈታ ይገባል ተባለ። የኪ ወረዳ ጤና ጥበቃ ጽፈት ቤት ተቃውሞዊ ጤና አገልግሎት አሰጣጥ ዙሪያ አጠቃላይ ባለሙያዎችና ባለድርሻ አካላት በተገኙበት ተግባርን መሰረት ያደረገ ግምገማ ማካሄድ ጀምሯል። በጤናው ዘርፍ የተሳለጠ አገልግሎት ለተገልጋዮች ለመስጠት ከስነ ምግባር ጀምሮ አጠቃላይ አገልግሎት አሰጣጥ ላይ የተዛነፈ እይታዎችን ማረም ለሚያስፈልግ የባለሙያዎች የሂስ ግለ ሂስ መድረክ አስፈላጊ መሆኑ ተገልጿል። የወረዳ ጤና ጥበቃ ጽፈት ቤት ኃላፊ አቶ ተካልኝ ባይሳ ከጽፈት ቤት ማኔጅመንት እስከ ታችኛው ጤና ኤክስቴንሽን ባለሙያ ድረስ የሂስ ግለ ሂስ ግምገማ መድረክ የሚወርድ ሲሆን ከግምገማ በኋላ ለሚታዩ የአገልግሎት አሰጣጥ ክፍተት የማስተካከያ እርምጃ እየተወሰደ ተቋማዊ ቁመናውን ለማስተካከል ይህ መድረክ ወሳኝ ነው ብለዋል። ዘገባው የክልሉ ወረዳ ኮሚኒኬሽን ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባለፉት ዘጠኝ ወራት በተከናወኑ ተግባራት ስራ አጥ ዜጎችን በመለየት በስራ እድል ፈጠራ ተጠቃሚ ለማድረግ ሲሰራ መቆየቱን የክልሉና ስራ ክህሎት ቢሮ ገልጿል። ዘገባው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ነው። ተሻለ ተካልኝ ዝርዝሩን እንደሚከተለው ያቀርባል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ስራና ክህሎት ቢሮ ኃላፊ ዶክተር አብያ አንደሞ እንደገለጹት ከለውጡ ወዲህ መንግስት ለዘርፉ በሰጠው ትልቅ ትኩረት ውጤታማ ስራዎች መከናወናቸውን አስረድተዋል። የቢሮ ኃላፊው ከክልል እስከ ቀበሌ ባለው ደረጃ ብቁ የሆኑትንና ፍላጎት ያላቸውን ዜጎች በመለየት በአካባቢ ፀጋዎች የስራ ስምሪት ለማመቻቸት በተሰራው ስራ ከ35ሺ በላይ የሚሆኑትን በቋሚ የስራ እድል ተጠቃሚ እንዲሆኑ የማድረግ ስራ ተሰርቷል ሲሉም ዶክተር አብያ አስረድተዋል። ለዜጎች ከተፈጠረው የስራ እድል ፈጠራ አኳያም በግብርና በአገልግሎ አገልግሎትና በኢንዱስትሪ ዘርፍ መሆኑንም ዶክተር አብይ ደግሞ አብራርተዋል። ዜጎች በስራ ዕድል ተጠቃሚ ከማድረግ አንጻር በግብርናው ዘርፍ የተደራጁ ኢንተርፕራይዞች ከ900 በላይ ሄክታር መሬት በሜካናይዜሽን እርሻ መታረፍ መቻሉንም ዶክተር አብይ ገልጸዋል። በስራ ዕድል ፈጠራ የሚስተዋለውን የግንዛቤ ክፍተት ለመቅረፍ ከዩኒቨርሲቲዎች ጋር በመቀናጀት ሰፊ ስራዎች መሰራታቸውን የገለጹት ዶክተር አብይ በአካባቢ ጸጋዎች ላይ ዜጎች ሰርተው መለወጥ እንዲችሉና የቁጠባ ባህላቸውን እንዲያሳድጉ ከማድረግ አንጻር ከ73 ሚሊዮን ብር በላይ መቆጠቡንም አብራርተዋል። በውጭ ነበር የስራ ስምሪት ከማመቻቸት አንጻር ከ3700 በላይ ዜጎች የአገልግሎቱ ተጠቃሚ መሆናቸውም ያብራሩት ዶክተር አብይ ከዕቅድ አንጻር ዝቅተኛና ቀጣይ ሰፊ ስራ የሚጠይቅ ተግባር መሆኑንም አብራርተዋል። ኢትዮጵያና እንግሊዝ ከልማት ድጋፍ ባለፈ የሁለቱን ሀገራት የኢንቨስትመንት የንግድና ኢኮኖሚያዊ ትብብር በማሳደግ የሁለትዮሽ ትብብራቸውን ለማጠናከር መስማማታቸው ተገለጸ። የገንዘብ ሚኒስተር አህመድ ሺዴ ከእንግሊዝ የዓለም አቀፍ ልማት ሚኒስተር ባይረስ ቻማና ጋር ከ2025 የአይኤምኤፍና የዓለም ባንክ የጸደይ ስብሰባ ጎን ተወያይተዋል። ሚኒስተሮቹ በሁለቱ ሀገራት የሁለትዮሽ አጋርነት እንዲሁም የጋራ ቀጠናዊና ዓለም አቀፋዊ ጥቅሞች ላይ ያላቸውን ትብብር የበለጠ ለማሳካት የሚያስችል ገንቢ ውይይት ማድረጋቸውም ተገልጿል። የገንዘብ ሚኒስተሩ አህመድ ሽዴ የኢትዮጵያን የኢኮኖሚ ሪፎርም ትግበራ ስኬታማነት አስመልክቶ ለሚኒስተሯ ገለጻ ያደረጉ ሲሆን የሪፎርሙን ቀጣይነት፣ የልማት ስራዎች ለማጠናከር ቀጣይነት ያለው የሁለትዮሽ ስራ እንደሚያስፈልግም አመላክተዋል። የእንግሊዝ ዓለም አቀፍ ልማት ሚኒስተር በሩስ ቻበማ በበኩላቸው የኢኮኖሚ ሁለንተናዊ ለማሻሻል የተደረገውን ሪፎርም አድንቀው ኢትዮጵያ በአፍሪካ ቀንድ ቀጠናዊ መረጋጋት ላይ ቀጣይነት ያለው አስተዋጽኦ እንደምታደርግ ጠይቀዋል። እንግሊዝ ኢትዮጵያ ያላትን ትልቅ አቅም በመጠቀም እድገቷን እንድታስቀጥል የሚያስችላትን እገዛ ማድረግ እንደምታጠናክር አረጋግጣለች ሲል ፋና ብሮድካስቲንግ ኮርፖሬት ዘግቧል። የገንዘብ ሚኒስተር አህመድ ሽዴ ከአሜሪካ ግምጃ ቤት ምክትል ጻፊ ኤሪክ ማየር ጋር በተለያዩ የሁለትዮሽና ዓለም አቀፋዊ ጉዳዮች ላይ ውይይት አድርገዋል። የአሜሪካ ግምጃ ቤት ምክትል ጻፊ ኤሪክ ማየር ኢትዮጵያ እያደረገች ባለችው አገር አቀፍ የኢኮኖሚ ሪፎርም ኢኮኖሚውን የማዘመን አውንታዊ ግስጋሴ ሊቀጥል ይገባል ብለዋል። አቶ አህመድ ሽዴ በበኩላቸው ኢትዮጵያ ከአሜሪካ ያላትን አጋርነት በንግድ፣ በኢንቨስትመንት፣ በቀጠናዊና በሌሎችም ጉዳዮች ለማሳደግ ቁርጠ ጉዳተኛ መሆኗን አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሙስናን ለመከላከል በተደረገው ጥረት ባለፉት ዘጠኝ ወራት ከ85 ሚሊዮን ብር በላይ የመንግስትና የሕዝብ ሀብት ከምዝበራ ማዳን መቻሉ ተገለጸ። ዘገባው የደቡብ ምዕራብ ሕዝቦች ክልል ነው። ዝርዝሩን ልጅ አለማሙ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሙሉሰው ዘውዴ ለኢትዮጵያ ዜና አገልግሎት እንዳሉት ኮሚሽኑ ሙስናን የመከላከል ተግባር ላይ የህብረተሰቡን ድርሻን ለማሳደግ ግንዛቤን የማስፋት ስራ ተጠናክሮ እየተሰራ ነው ብለዋል። የሙስና ወንጀልን ቀድሞ በመከላከልና ተፈጽሞ ሲገኝ ማስረጃ በመተንተን ለፍትህ አካላት የማቅረብ ስራ በትኩረት መሰራቱን ገልጸዋል። በዚህም በበጀት ዓመቱ ባለፉት ዘጠኝ ወራት ኮሚሽኑ በተለያዩ ዘዴዎች ከተቀበላቸው 475 የሙስና ወንጀል ጥቆማዎች ውስጥ 399 ጉዳዮችን በማጣራት ውሳኔ ውሳኔዎች እንደተላለፈባቸውና ቀሪዎቹ በሂደት ላይ እንዳሉ ተናግረዋል። በአስቸኳይ ሙስና መከላከል ሥራ ከ39 ሚሊዮን 822 ሺ ብር በላይ ማዳን የተቻለ ሲሆን፣ በአሰራር ጥሰት በአክኖ የነበረ ከ45 ሚሊዮን 267 ሺ ብር በላይ በኦዲት ግኝት እንዲመለስ መደረጉን ኮሚሽነር ሙሉ ሰው ጠቁመዋል። ከገንዘብ በተጨማሪ ከ15183 ካሬ በላይ የከተማ መሬትና 353 ሄክታር የገጠር መሬት እንዲሁም ሌሎች በርካታ ንብረቶችን ማዳንና ማስመለስ ተችሏል ብለዋል። ህብትና መከላከል የሚያስችሉ ችግር ፈቺ ጥናቶችን ማካሄድ፣ የሀብት ምዝገባና ማሳወቅ እንዲሁም ትክክለኝነቱን የማጣራት ሥራም ኮሚሽኑ ትኩረት የሰጠው ሌላኛው ተግባር መሆኑንም ተናግረዋል። በተሰራው ስራም ባለፉት ዘጠኝ ወራት የ354 አዳዲስ የመንግስት ሰራተኞችን ሀብት የማስመዝገብና የምስክር ወረቀት የመስጠት ስራ መሰራቱንም ኮሚሽነር ሙሉ ሰው አንስተዋል። ኮሚሽኑ ብልሹ አሰራሮችን ለመከላከል በሚደረገው ጥረት ህብረተሰቡ የሚያደርገውን ጥቆማዎችን እንዲያጠናክርም ጠይቀዋል። ከውጭ ስናስመጣቸው የነበሩ የህክምና ግብዓቶችን በሀገር ውስጥ በማምረት ደረጃ አበረታ ጅማሮ አይተናል ሲሉ የጤና ሚኒስተር ዶክተር መቅደስ ዳባ ገለጹ። ሰላሳኛው የሜዲካል ላቦራቶሪ የሙያ ማህበር አመታዊ ሳይንስ ጉባኤና አለም አቀፍ የሜዲካል ላቦራቶሪ ባለሙያዎች ሳምንት ላቦራቶሪ ህይወት ያድናል በሚል መሪ ሀሳብ ተከብሯል። ሚኒስተሯ በዚህ ወቅት የላቦራቶሪ አገልግሎት በግልና በመንግስት ተቋማት ቅንጅታዊ አሰራር ፈርቀዳጅ ልምድ እንዳለው ጠቅሰዋል። የኮቪድ ወረርሽኝ የላቦራቶሪ አቅማችንን ለማሳደግ መልካም አጋጣሚ ፈጥሮልናል ብለዋል። ለዘርፉ ትኩረት መስጠቱን አስታውቀው አሁንም በሀገር አቀፍ ደረጃ የላቦራቶሪ አቅምን ለማሳደግ እየተሰራ ያለ ስራ አበረታች ነው ማለታቸውን የሚኒስተሩ መረጃ ያመላክቷል ከውጭ ስናስመጣቸው የነበሩ የህክምና ግብዓቶችን በሀገር ውስጥ በማምረት ደረጃ አበረታች ጅማሮ አለ ነው ያሉት። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3240 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በሳምንት ውስጥ በተደረገው ዘጠኝ ዙር በረራ የተመለሱ 2745 ወንዶች፣ 479 ሴቶችና 16 ጨቅላ ህጻናት ናቸው ተብሏል። ከተመላሾቹ መካከል 210 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ነው የተገለጸው በአራተኛው ሱር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች ለመመለስ ታቅዶ ከመጋቢት ሶስት ቀን ሁለት ሺ አስራ ሰባት ዓመተ ምህረት ጀምሮ እየተደረገ ባለው ያለሰለሰ ጥረት እስካሁን ሀያ ሁለት ሺ ሁለት መቶ ዘጠኝ ኢትዮጵያውያን ወደ ሀገር ውስጥ መመለስ ተችሏል ተብሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በቅንጅት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከል ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ በትኩረት እየተሰራ ነው ብሏል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። የኢትዮጵያን የማንሰራራት ዘመን ጅማሮ በሆነው በዚህ አመት የህዝብ መሬትና ቅሬታ ያሉባቸውን ዘርፎች እስከ ወዳኛው በሚፈታ መንገድ ሪፎርም ማካሄድ ትኩረት ተሰጥቶ ተሰርቶበታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ዝርዝሩን ምን ታምር አስፋው ጠቅላይ ሚኒስትሩ ሙስና፣ ብልሹ አሰራር እንዲሁም ያልተገላጠፈ የአገልግሎት አሰጣጥ በማህበረሰቡ ቅሬታ የሚነሳበት መሆኑን መነሻ በማድረግ በተሰራ ስራ የመሶብ የአንድ ማዕከል አገልግሎት መጀመሩንም ነው የተናገሩት። አሰራሩ አስራ ሁለት ተቋማትንና ከአርባ በላይ አገልግሎትን በአንድ ህንጻ ማግኘት የሚያስችል መሆኑንም አመላክተዋል። ሙሉ በሙሉ በኢትዮጵያውያን የተቀረጸውና ውጤታማ የሆነው የሶፍትዌር ሲስተሙ የማህበረሰቡን ችግር ከመፍታት ባሻገር አስቻ የሆነ ሀገር በቀል እውቀት እንዳለ እየተገነዘብንበት ነው ሲሉም ጠቅላይ ሚኒስትሩ ጠቅሰዋል። እንዲሁም የሰው ሰራሽ አስተውሎት ቴክኖሎጂ የኢትዮጵያን የአገልግሎት አሰጣጥ መለወጥ እንደሚችል ተጨባጭ ማሳያ መሆኑንም ጠቁመዋል። ይህም ሲስተሙን ለማሻሻል የጎደለውን ለመሙላት ብሎም ያለውን አሰራር ለማጠናከር እንደሚያስችልም አመላክተዋል። እንዲሁም ከዚህ ቀደም ከነበሩ የገንዘብና የኦዲት ድርድሮች ለአብነት በፓስፖርት አሰጣጥ ላይ ያሉ የወረፋ ጥያቄዎች ብሎም የተጓተቱ አሰራሮችን የሚቀርፍ መሆኑን ነው የገለጹት በቀጣ ላይ ዋና ዋና የክልል ከተሞች ላይ ሲስተሙን ተግባራዊ በማድረግ የህዝባችንን ቅሬታ ለመፍታት እንሰራለን ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ስፖርት በተጠባባቂ የሴቶች ለንደን ማራቶን ውድድር አትሌት ትግስት አሰፋ አሸነፈች። በአርባ አምስተኛው የለንደን ማራቶን የሴቶች ምድብ ውድድር የፓሪስ ኦሎምፒኩ የብር ሜዳሊያ ባለቤቷ አትሌት ትግስት አሰፋ በበላይነት ማሸነፏን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ አመላክቷል። አትሌት ትግስት ውድድሩን ከሁለት ሰዓት ከአስራ አምስት ደቂቃ ከአምሳ ሰከንድ በመግባት በአንደኝነት ስታሸንፍ ኬንያዊቷ አትሌት ጆይሰን ሁለተኛ፣ እንዲሁም ኒዘርላንዳዊቷ አትሌት ሲፈን ሶስተኛ ደረጃ በመያዝ አጠናቀዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ የስርዓተ ምግብ ሽግግርን ለማሳካት በጊዜ ለንም መንፈስና በቁርጠኝነት እየሰራች መሆኑን በኢትዮጵያ የስርዓተ ምግብ ሽግግርና ኒውትሪሽን ማስተባበሪያ ጽህፈት ቤት ዋና አስተባባሪ ዶክተር ጌታቸው ደሪባ አስታወቁ። ዘገባው የአዲስ ዘመን ነው። ዝርዝሩን ወንድማገኝ ገሪቱ ዶክተር ጌታቸው ለአዲስ ዘመን እንዳስታወቁት ኢትዮጵያ የዜጎቿን የምግብ ለዋላውነት ለማረጋገጥ ያስችላት ዘንድ ከሶስት ዓመት ጀምሮ ተግባራዊ እያደረገች ያለውን የስርዓተ ምግብ ሽግግር መርሃ ግብር ውጤታማ ለማድረግ ርብርብ እያደረገች ትገኛለች። መንግስት ለመርሃ ግብሩ መሳካት የተለየ ትኩረት ሰጥቶ እየተንቀሳቀሰ እንደሚገኝ አመላክተው በተለይም ከእርሻ ጀምሮ እስከ ተመጋቢው እስከ ሚደርስ ድረስ ያሉ የእሴት ሰንሰለቶችን ውጤታማ፣ ጤናማ፣ ምቹ ሲያደርጉና እርስ በርስ የሚደጋገፍ ከማድረግ አንጻር አስራ ስድስት ሚኒስቴር መስሪያ ቤቶች በጋራ እንዲሰሩ መደረጉን ጠቁመዋል። ሀገሪቱ ባለፉት ዓመታት የግብርናውን ምርትና ምርታማነት ከማሳደጉ ጎን ለጎን የተመረተው ምርት ጥራቱን ጠብቆ በበቂ ሁኔታና በተፈለገው ጊዜ ለሕዝብ እንዲደርስ በማድረግ ስርዓተ ምግብ ሽግግሩ በአጭር ጊዜ እውን ሊያደርጉ የሚችሉ ሥራዎችን ስታከናውን መቆይቷን አብራርተዋል። ከለማት ትሩፋት ጀምሮ አረንጓዴ አሻራና ሌሎችም ሲሆን ለግብርናው ምርታማነት መጎልበት የተነደፉ መርሃ ግብሮች ውጤታማ በሆነ መልኩ እየተገበረች እንደምትገኝና ተጨባጭ ለውጥ እየታየ መሆኑን ጠቅሰው በትራንስፖርት ሎጂስቲክና በሌሎችም የምግብ ሰንሰለት ማሳለጫዎች ላይ ያሉ ውስንነቶችን ለመፍታትና ለማስተካከል ሁሉም ሚኒስቴር መስሪያ ቤቶች በኃላፊነት እየሰሩ መሆናቸውንም አስታውቀዋል። ዋናው ጥረታችንም በተሻለ መልኩ የስርዓተ ምግብ ሰንሰለቱን ተከትሎ እንዲሄድ ለማድረግ ነው ያ ዋና አስተባባሪው ይህም ስባል አምራቹ፣ ነጋዴው፣ አቀናባሪው፣ ቸርቻሪው፣ መሪው፣ ገዢው አብሮ እንዲጓዝ ለማድረግ እንደሆነ አብራርተዋል። ኢትዮጵያ ግቡን ለማሳካት እያደረገች ያለችው የሚበረታታ ጥረት በዓለም ሀገራት እይታ ውስጥ መግባቷን አመላክተዋል። ለመጀመሪያ ጊዜ አፍሪካ ውስጥ የተባበሩት መንግስታት ድርጅት የምግብ ስርዓት ጉባኤ እንድታዘጋጅ የተመረጠችውም ያስመዘገበችው ባለው ውጤት መሆኑን አስገንዝበዋል። ቅንጅት የባህላውና የትርክት ለውጥ ይፈልጋል በማለት ተናግረው በተለይም በኢኮኖሚ የበለጸጉ ሀገራት ድጋፋቸውን እያቆሙ ባሉበት በዚህ ወቅት በውስጥ ያለውን ሀብትና አቅም በመጠቀም የሀገርን ብልጽግና ማፋጠን እንደሚገባ አመላክተዋል። አድማጮቻችን ለሰዓቱ የያዝናቸው ዜናዎች የተከታተላችሁን ይመስሉ ነበረ። ዜናዎቹን እየመራው ትግስት በዛብ ከእናንተ ጋር ቆይታ አደረግኩኝ። ከቀሪ የሬዲዮ ጣቢያ ዝግጅቶቻችን ጋር መልካም ቆይታ።